አሰላሙአለይኩም ወራህመቱላሂ ወበረካቱ፣ ቤተሰቦች ሰላም ብያለሁ። ይሄ ሰውዬ እንግዲህ እንደምታዩት በሚዲያው ላይ እየተሽከረከረ እየተዘዋወረ ነበረ። ታደንቁታላችሁ፣ መልካም አባት፣ ጀግና አባት ምናምን ትላላችሁ። ይሄ እኮ ጀግና ሆኖ አይደለም። እንደ እውነታው ነገር ከሆነ ልጁ ሊደፍርበት ብሎ የደፈረውን ጓደኛው ሊደፍር ብሎ ልጁን ጓደኛው የዚህ ሰውዬው ጓደኛ ልጁን ሊደፍርበት ብሎ ያው እንግዲህ አካሉን ቆረጠበት ምናምን የተባለው ማለት ነው። ለማውራት የሚያስጠላል፣ እና እንደዛ ነው የተባለው ቆርጦ አንጠልጥሎ ይዞ እየዞረ ነው ነው ያላችሁት። ይሄ እውነታ አይደለም። እውነታው ግን አሁን ሲገለጽ ሰውየው ጠንቋይ እንደሆነ መተት እንደሚሰራ ነው። ቆርጦማ እንትን ብሎ ቢሆን በክብር ነበር ይዘውት የሚሄዱት፣ እንደዚህ መቼ ጃኬቱን ከፍ ዝቅ አድርገው እየጎተቱ እንደዛ ቢያደርግ አሪፍ ነበረ። ጀግና ነበረ። ልክ ልጁን የደፈረውን ሰውዬ እንደዛ አድርጎ ከሆነ መቀጣጫ ይሆን ነበረ። አሪፍ ነበረ። ሁላችንም ደስ ብሆን ነበር። ምን ነው በነበረ ቢታሰርም አይቆጭም ነበረ። የስንት ሴቶች ልጆች የሚያበላሹትንም እንደዛ ነበር ማድረግ ማለት ነውና ዋናው ነገሩ ግን ሰውየው ጠንቋይ እንደሆነ እና መተት እየሰራ ሲገኝ ነው የሰራው መተት ነው አንጠልጥሎ የሚሄደው እንደዛ ነው እውነተው ኢንተርቪው የተደረገው ሰውየው ማለት ነው እንጂ የሰውየውን ብልት ቆርጦ እንደዚህ ምናምን ነገር አይደለም። እንግዲህ ማን ወደ ጀግና እንዳዞርለት አላውቅም። የራሱ ቤተሰቦች ሊኖሩ ይችላሉ ወደ ጀግንነት ያዞሩለት ነው እንጂ ስራው ሌላ ነው ሆኖ ነው የተገኘው ማለት ነው። አገራችን ኢትዮጵያ እንግዲህ የመተት ሀገር ነው። መተት ያለ ነው። ይሄ በየሁሉም በእኛ የምንኖርበት አካባቢ ላይ ይሄ የሚደበቅ እውነታ አይደለም፣ አይደበቅም። መተት ሰሪዎች አሉ አሰሪዎችም አሉ። አላይ ጠብቀን ከንደዚህ አይነቶቹ አደራህን ያረብ፣ ረብ ጌታ፣ ይዋ እንደው ከሰሪዎቹም ካሰሪዎቹም አንተ ጠብቀኝ፣ እኔም ማሰሪ እንዳልሆነ አደራህን ያረብ፣ ልባችንን አጥራለን አንተ የጠራህ ጌታ በእኛ በኢትዮጵያ ብቻ አይደለም፣ በሁሉም ቦታ ላይ አለ። ሳውዲን ብትሉ አረብ ሀገራቶችን ብትሉ አሉ። መጥፎ ሰዎች እንደዚህ መተት የሚያደርጉና መተት የሚሰሩ ማለት ነው፣ ሁሉም ቦታ አለ። እኔ ራሱ ሳውዲ ያው የሙስሊም ሀገር ስለሆነ ይኖራ አይመስለኝም ነበረ። ግን ከአሁን በፊት የምሰራባት ሴትዮ አሮጌ ልብሳቸውን የማይፈልጉትን፣ የልጆቿንም፣ የእሷንም ሀታ ጸጉራቸውን ቆሻሻ ውስጥ አይዶሉም። የት ነው ስብስብ አድርጋ አንድ ጋ ሰብስባ ሰብስባ አጠራቅማ አራት አምስት ኪስ ተቋጥሮ ወደ ጭር ያለ ቦታ ውስዳ ነው የምታቃጥለው ማለት ነው። ለምንድን ነው እንደዚህ የምታደርገው አልኳት። ያስደጉሙብኛል አለች፣ ይሰሩብኛል አለች። ሲሄድ ይባላል እዚህ ሀገር እና እንደዚህ ያደርጉብኛል አለች ማለት ነው። እና የታዘብኩት ነገር የሌባ መንገድ ሌባ ያቀዋል ይባላል። የሌባ መንገድ ሌባ ያውቀዋል። አንቺም ስራሽ ቢሆን ነው ብዬ ነው የታዘብኳት። ና እኔን ራሱ የልጅሽንም ያንቺንም እዚህ ቆሻሻ ውስጥ እንዳትድወይት ላይ ነበረ ሰብስቢና የልጅሽንም ጸጉር ትለኛለች ጸጉርን ስቆርጠው ራሱ ጸጉሩንም እንደ ቆሻሻ እንዳዶ ሰብስበሽ አስቀምጭና ያንቺንም ስታበጥሪ የሚያወጣውን ጠጉርሽን አስቀምጭና እኔ ታሮጌ ልብስ ጋር ስወስጄ አጋጥለዋለሁ ትለኛለች። እኔ ተወከላለህ እላታለሁ። የትም ቦታ ሲሄድ እንደዚህ አላደርግም አልኳት። ተወከልታለላ እኔ እንደዚህ አልለመርኩም አልኳት። አለከፍሻለችኝ ይወላልኳት ካላስተወከላለ እና ዝም ብዬ ነው የልጄንማ፣ የማልፈልገውን ልብስ ዝም ብዬ ነው ዝባላም ጨምረው የራሴንም እንደዛው ተቆሻሻ አውጥተው ይወስዱና ያስደግሙብኛል ትላለች። እንግዲህ እነሱ የሚጠራጠሩት ሰው ቢኖር ነው፣ አያችሁ? በዛ በጎረቤት የሚጠራጠሩት ቢኖር ነው። ይሄ ደግሞ ውሸት አይደለም። እኔ እንጂ አላህም ወንጀል ያደርግብኝ፣ ውሸት ባወራ ወንጀል ሊያደርግብኝ ይችላል። እውነታ ነገር ነው። እንደዚህ ማለት ነው። እኔ እንደዚህ የሚሰሩ መተት የሚሰሩ ሰዎች እዚህ ሀገር ላይ ያለ አይመስለኝም ነበር። አረብ ሀገር ላይ ግን ከሴትዮዋ ተረዳው። አለ እንዴ ግን እዚህ ሀገር ስራ የለም እንዴ ነው ያለችው። በጣም ጥርሷን የነከሰችው የለም እንዴ አለች። እና አለ ማለት ነው። እኔ እንጃ እኔ አላህ ይጠብቀን። አንዳንድ ልጆች መዳሚ እንዲያስደርጋብኝ እንደዚህ ሆኜ እንደዚህ አስደርገውብኝ ሲሉ ውሸት ይመስለኝ ነበረ ለካ እሱ እውነትም አለ ማለት ነው። እውነተ ነው ማለት ነው። እና አላህ ይጠብቀን ከእንደዚህ አይነት ነገሮች ልባችንን ጥርት ያደርግልን፣ ያ ረብ፣ ለሰው ሸር ከምናስብ ሸር ደግሞ በእኛም ላይ የሚያስቡትን ሰዎች ወደ መልካም ነገር ይቀይርልን። ላይ ዶ አድርጎ ያስፈራል። በምን እንደሚመጣባችሁ በምን እንደሚደረግ ማለት ነው። ይሄ መተት ነገር አስቸጋሪ ኮ ነው። አይሰራላቸውም አይባልም። ይሰራላቸው አልነሱም። ከጅን ጋር እየተመሳጠሩ ያደርግላቸዋል። ግን ጥንቃቄ ማድረግ ነው፣ ያው ምንም ማድረግ አይቻልም። እና ዋናው ቁም ነገር ሰውየው መተት ሰሪ ነው። መተቱን ሰርቶ አንጠልጥሎ ነው፣ አንጠልጥለው ነው ወደ እስር ቤት እየወሰዱት ነው እንጂ ጀግንነት ስራ ሰርቶ አይደለም ነው የተባለው። እንግዲህ የተባለውን ነው፣ ባይኔ አላየሁም እንጂ ልናም እንዳይሆንብን የተባለውን ነው ኢንተርቪው፣ ትክክለኛው እንደዛ ነው። የጥያቄው የተጠየቀው ማለት ነው እንጂ የልጁን ደፋሪ ምን ብሎ ምን ብሎ አይደለም። ስሙ እንዲቀየርለት የራሱ ቤተሰብ ይሆናል። እንደዛ ብለው ወስተውለት ሊሆን ይችላል። ልጁን የደፈረውንማ በሆነ እንዴት ደስ ባለን እውነት፣ ጀግንነት ሰርቶ ነበረ ጀግንነት ነበረ። ይሄ ማለት ነው መቀጣጫ ይሆን ነበር።